ተወካፌ መከራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መስከረም ሰባት ቀን ታላቁ ሊቅ አቡነ ዲዮስቆሮስ ሊቀ ጳጳሳት ዘእስክንድርያ በቤተክርስቲያናችን አስተምሮ እነ አርዮስን እነ መቅዶኔዎስን እነ ሰባሌዎስን አውግዘው የለዩ እነ አትናቴዎስ፣ እነ ዲዮስቆሮስ እነ ቅዱስ ቄርሎስ እነዚህ ሊቃውንትን ቤተክርስቲያን ታስባለች። እረፍታቸውንም በእረፍት መልኩ ተጋድሏቸውን በተጋድሎ ታስቀምጣለች። እዚህ ነው በለዓም እግዚአብሔር ሰው አይደለም አይረሳም ብሏል። እግዚአብሔር የቅዱሳኑን እግዚአብሔር የሐዋርያትን እግዚአብሔር አገልግለው ያለፉትን አይረሳም። እግዚአብሔር ሰው እየተደረገለትን ይረሳል ስለተደረገለት ነገር ይረሳል። ዋጋ ላይከፍል ይችላል። እግዚአብሔር ግን ዋጋ ይከፍላል እንዲረሱም አያደርግም። ዲዮስቆሮስ ማለት ተወካፊ መከራ መስቀል ማለት ነው ይለናል። ቁጥሩ ከእስክንድርያ ሊቃነ ጳጳሳት ሀያ አምስተኛ ነው ብሎ ነው የሚያስቀምጠው። አዎ ቤተክርስቲያናችን ወይም በረታችን ሁለት አይነት ደቀ መዛሙርት ታወጣለች የአማኞችን የማያምኑ የሚያስተምሩ የሚያጠራጥሩ፣ አምነው ያለፉ ተጠራጥረው የወደቁ ምን ይደንቃል? በመላእክት ከተማም እኮ ሳጥናኤል ተገይቶ ከመላእክት ከብርሃን መላክነት የጨለማ ብርሃን፣ የጨለማ አገልጋይነትን ወርቋል። ለመላእክትም አላዘነላቸውም፣ አራራላቸውም። ሕጉን ከጣሱ ትእዛዙን ካልከብሩ አራራላቸው እንዲሁም ከዲቁና እስከ ጵጵስና ደርሰው እግዚአብሔርን እየካዱ እንደነማኒ ያለ የጨለማ መልክተኛ፣ አንድ አህያ ቢጠፋው አንዱ አህያ ስላልተገኘለት ለዚህች ዓለም ሰሪና መጋቢ እግዚአብሔር የላትም ብሎ የካደ አገልጋይ አለ እኮ። የሚገርመው አሁንም አለ እንዲህ አይነቶች አሉ። ስለዚህ ሀያ አምስተኛ ሊቀ ጳጳስ ነው ነው የሚለው በትውልዱ ግብፃዊ ሲሆን በትሩፋቱ ይህ ቀረት የማይባል በመላዋ ግብፅ በመካከለኛው ምስራቅና በታናሽ ስተያ እስያ ከፍ ያለ ዝና ያለው የቄርሎስ ደቀ መዝሙር የነበረ ሲሆን በመንበረ ማርቆስ በምትኩ በአራት መቶ አራት ሊቀ ጳጳስነት ተሹሟል ይላል። ቄርሎስ እንደሚታወቀው ቅዱስ ጴጥሮስ ደቀ መዝሙር የሆነውን የአሬዎስን ክህደት በ15 ቁጥር ምስማር መጥቶት የነበረውን በእምነት መዶሻ አው ፈንቅሎ የጣለ ታላቅ አባት ነው። ከነ ቅዱስ ያይቆብ ጋራ ሆኖ ከነ አተናቴዎስ ጋር ሆኖ ፈንቅሎ የጣለት ታላቅ አባት ነው። የእሱ ደቀ መዝሙር ነው ብሎ ያስቀምጠዋል። በዘመኑ ከሃዲ ንጉሥ መርቀያኖስ መርቀያን ከሊዮን ጋራ ተስማምቶ ጥቅምት 8 ቀን በኬልቄዶን ጉባኤ እንዲሆን በ451 ዓመተ ምሕረት ትእዛዝ አስተላለፈ ብሎ የእሱን ታሪክ ያመጣል ከጉባኤ ኤፌሶን እስከ ጉባኤ ኬልቄዶን 21 ዓመት ነው ያለው ይልና በነገራችን ላይ በቤተክርስቲያናችን የዓለም መድረክና የቤተክርስቲያን ታሪክ በ451 ዓ ም ተደረገ የሚለው የተሰበሰቡትም ሊቃውንት ብዛት ከጉባኤ ኒቀያ እጥፍ 636 የሆኑ ማህበሮች ናቸው ብሎ ያስቀምጠዋል። ኬልቄዶን በታናሿ እስያ በቱርክ አገር ያለች የቁስጥንጥና የአቅራቢያ የሆነች መዲና ናት። ከዚያም ዲዮስቆሮስ ሃያ አምስት ወይም ደግሞ ኤጲስቆጶሳትን አስከትሎ ወደ ጉባኤው ደረሰና የተሰበሰቡትን አይቶ በሃይማኖት ምን እፀጽ ተገይጦ ነው ይህ ስብሰባ ብሎ ጠየቀ። መጀመሪያ ያናገረውም ያመካከረውም ስላልነበረ ምን መጣ እንግዳ ነገር ምን ተገኘ ብሎ ጠየቀ ነው የሚለን። እንግዲህ የሚመልስለት ባያገኝም እሱ ጠይቋል። ይህ ጉባኤም የተሰበሰበው በንጉሥ ትእዛዝ ነው አሉት። በሱ እንዳልሆነ በንጉሥ ትእዛዝ እንደሆነ በነገራችን ላይ የመጀመሪያውም የነ ቅዱስ ጴጥሮስ ጉዞ ቅዱስ ጴጥሮስ ለለስክንድሮስ እና ሉኪዎስ ለተባሉት ለሱ ደቀ መዛሙርት እናንተ በተለያየ ጥቅማጥቅምና ጓደኝነት ግዙቱን ትፈታላችሁ። ለስክንድሮስ ግን በኋላ ያወግዘዋል። ለእሱም ደግሞ የሚያግዘው ንጉሥ ይመጣል ተናግሮ ነበርና ቆስጠንጢኖስ የእሌኒ ልጅ ነው። ያንን የመጀመሪያውን ስብሰባ እንዲደረግ ያደረገ እና ተጽዕኖ አለውን ጊዜም ማለት ነው። ምንድን ነው የሚለው እሱም ስለ ክብረ ባለቤት ኢየሱስ ክርስቶስ ቢሆን ተቀምጨ እግዚአብሔር በሰጠኝ አንደበት እናገር ነበር። ነገር ግን በንጉሥ ትእዛዝ ከሆነ የተሰበሰበውን ጉባኤ ንጉሥ እንደሻው ይምራው እንጂ እኔ የለሁበትም፣ ማለት ከእግዚአብሔር ቢሆን ኑሮ እኔም ተሰብስቤ ሁሉን ነገር ባደረግኩ ነበረ። ነገር ግን በንጉሥ ፈቃድ ምን ለማድረግ እንደተፈለገ ስለማላውቅ ይህንን ግን ጉባኤ ተሳታፊ አይደለሁም ብሎ ራሱን ማግለሉን ያስተምረናል፣ ይነግረናል። ከዚህ በኋላ የሮማው ሊቀ ጳጳሳት ሊሆን የላከው ደብዳቤ ቢነበብ የሁለት ባሕርይን እምነት የንስጥሮስን ትምህርት ይገልጻል። የሃይማኖት አርበኛ ዲዮስቆሮስ የንስጥሮስን ትምህርት ከተቀበረበት ጉድጓድ አውጥቶ ነፍስ የዘራበት ማን ነው? የንስጥሮስን ትምህርት የእልፍኝ በእልፍኛ ግብቶ በአዳራሽ ማውጣት ነው ብሎ ወረቀቱን ቀደደው። ሲነበብ ይላል። አልሰበሰብም ማለ ብቻ አይደለም ህገ ወጥ የሆነ በነገራችን ላይ ዘጠኙ ቅዱሳን ከሮምና ከአንጾኪያ ከተሰደው ወደ ኢትዮጵያ የመጡት በዚህ ትምህርት ምክንያት ነው። ሁለት ባህሪ የሚለውን አንድ ባህሪ እንጂ ሁለት አናቅም። አንድ አምላክ፣ አንድ ጌታ፣ አንድ ንጉስ እንጂ አንድ ሃይማኖት እንጂ ሁለት የለም። ሁለት የናጡት እንጂ ሁለት ሃይማኖት የለም ብለው እና አቡነ አረጋዊ እና አባ ገሪማ እና አባ ጽሕማ እና አባ አፍጼ እና አባ ዲቃኖስ እና አባ ይማታ ወደ ኢትዮጵያ የመጡት ይህንን ባህሪ አንቀበልም ብለው ነው ማለት ነው። እና በአዳራሹ ወረቀቱን ቀደደው ይለናል። ከዛም ቀደም ሲል ከሊዮን ጋር ተወጋግዘው ነበር እና የሊዮን እንደራሲዎች በጉባኤ እንዳይቀመጥ አሲራውበት ስለነበረ ሃይማኖቱን በጉባኤው ፊት መስክሯል። አለቃ ከመሰከረብህ እንዴት ትሆን አሉት። ሃይማኖት ባይለውጥ መምሬ አለቃዬ ይሆን ነበር። ሃይማኖት ከለወጠ እንዴት መምሬ አለቃዬ ይሆናል? አይሆንም አላቸው። ከዚያም አያይዞ ኢየሱስ ክርስቶስ እንደ ሰውነቱ ሠርግ ቤት ተገኘ፣ እንደ አምላክነቱ ውሃውን የወይነ ጠጅ አደረገ አላቸው። ስለዚህ ሰውነቱና መለኮቱ በሥራ ሁሉ የማይለያይ አንድ ነው። ከቄርሎስን ትምህርት አምጥቶ የአካላዊ ቃል ተዋህዶ እንደ ነፍስና ስጋ እንደ እሳትና ብረት ነው ያለውን ምስክር አድርጎ አስረዳ። እነሱ ግን አዎ፣ ያ ዲያቆነ ሰይጣን ሳያቀሳይ ቀርም እንደተባለው ሊቀበሉት አልቻሉም። ሁለት አይደለም አንድ ነው፣ ከሁለትም አይከፈልም አላቸው ከተሰበሰቡት ውስጥ በኤፌሶን ጉባኤ የተሰበሰቡ ነበሩ። ነገር ግን ውስጣቸው ሊከራከር የደፈረ አልነበረም። ይሄ አሁን ብዙ ጊዜ ቤተክርስቲያናችን የሚጎዳት ይሄ ፍርሃት የተባለ ነገር ነው። መኖር፣ ስልጣን ማጣት፣ መሞት፣ መገፋት ፍርሃትን ይወልዳል። ፍርሃት ደግሞ ያለ ሃይማኖት ያስቀራል። ፍርሃት ደግሞ ያለ በረከት ያስቀራል። በሌላ በኩል ደግሞ ተሰብሳቢዎቹ ብቻቸውን ይዘው እንደተቀመጡ የሊሆን እንደ ራሴዎች ደረሱና ከዲዮስቆሮስ ጋራ አብረን በጉባኤ እንዳንቀመጥ አባታችን ሊሆን አዞናል ብለው ተናግሮ ይላል። በዚህ ጊዜ የሊዮን ደጋፊዎች ተነስ፣ ከዚህ መቀመጥ የለብን ተከሳቾች ከሚቆሙበት ስፍራ ቁም አሉት። ዲዮስቆሮስም ተነስቶ አንድ ባህሪ ማለታችን አንድ አውጣቂ ሁለቱን አጣፍተ አይደል እንደ አንድ ባህሪ ማለታችን እንደ አውጣይቂ ሁለቱን አጣፍተን አይደለም፣ ወይም እንደ አቡሊናሪዎስ አንዱን ከሌላው ገንጥለን ወይም ለውጠን አይደለም። ሁሰት ሚጠት ውላጤ የሚል ቢኖር እየተወገዘ ነው። ቅዱስ ጳውሎስ ገላትያ ምዕራፍ አንድ ላይ ከቁጥር ስድስት ጀምሮ እኛ ካስተማርነው ትምህርት ውጭ የሚያስተምር ቢገኝ ብሎም ያስተማረኝ ነው ወይም ሲያስተምር ቢገኝ የተወገዘ ይሆን ብሎ ሲናገር እንመለከታል። ይህም ያለ ነው። ሁሰት ሚጠት ሁላጥ የሚል ቢኖር የተወገዘ ነው። የምንነቅፈው በምስጥሮ ዘንድ ብቻ ነው ብለው መንበሩን ላለማስደፈር ትተወጣላቸው ይላል። እሱ አሁን አንዳንድ ጊዜ እኛ ምንድነው ይላል፣ ማንነትህን እንድነግርህ ጓደኛህን ንገረኝ። ይልቅም ደግሞ ዘምስለ ጠዋይ ተጠዊ ወምስለ ህሩይ ህሩይ የተከውን ከበጎ ጋር ከዋልክ በጎ ነህ። ከሃይማኖተኛ ጋር ከዋልክ ሃይማኖተኛ ነህ። ከተጠራጣሪ ጋር ከዋልክ እንዴት አማይልትን ትችላለህ? የሚለውን ይተረጉማል። መለካውያንም ወደ ንጉሥ መርቀያኖስ ወደ ንግሥት ብርክልያ ከዲዮስቆሮስ በስተቀር ትእዛዛችሁን የሚቃወም የለም ብለው አሳጡት፣ ከሰሱት፣ አሳልፈው ሊሰጡት መከሩ ይላል። ንግሥት ብርክያ እስቲ ከእኔ ዘንድ ላኩት እመክረዋለሁ አለች ይላል። ንጉሱም ለሴት እኮ ነገር ይሰበርላታል ብሎ ወደ ንግስቲቱ አስወሰደው ይላል። ምነው ንጉስ፣ የወደደውን ዘመን የወለደውን መስለህ አትኖርም አለችው ይላል። ንጉስ፣ የወደደውን ዘመን የወለደውን መስለህ አትኖርም። ምን አለች? ይህ ቃላት በነገራችን ላይ ዛሬም ቤተክርስቲያናችን ዋጋ እያስከፈላት ያለ ይሄ ነው። አሁን ያለው ነገር እንደ ውሃ ደራሽ እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ተራማጅ መሆን ከጊዜው ጋር ከዘመኑ ጋር እየሆኑ ቤተ ክርስቲያንን የሚወጉ በጣም ብዙዎች አሉ። ትናንትናም፣ ከትናንት ወዲያም፣ ዛሬም በተለያየ መልኩ የቤተ ክርስቲያን አንድ እግራቸውን ቤተ ክርስቲያኗ ላይ አንድ እግራቸውን ውጭ ላይ አድርገው ይህን ታሪክ የሚደግሙ አሉ። ምንድን ነው ያለችው? ተከትሎ መጓዝ እንዳለበት ከወደደው ጋር ከወደደው ጋር ወደደ፣ የሚጠላውን ጠልተ መኖር አለን። ምነው ንጉሥ የወደደውን ዘመን የወለደውን መስላት ትኖርም? አለችው። አይሆንም ማለት አስቀድሞ ከሱ ጋር ካሉት ከጠዋት እስከ ማታ ሲከራከሩ ውለዋልና እነዚህን መነኮሳት ማን ያጸናቸዋል? ያ ዮሐንስ አፈወርቅ ከእናቱ ከናቱ ጋር ተጣልቶ መከራ አገኘው። ይህም እንጂ ልሙት ብሎ ነው አለች። እሱም የእሱን ተናገርች እናተሽስ በምን አይነት አሟሟት እንደ ሞተች አትናገሪም? አለት። ብዙ ጊዜ እኛ የምንናገረው ስለ ሰው ነው፣ ስለ እኛ አንናገርም። እኔ ይገርመኛል አንዳንድ ጊዜ ሰው ቀኑ ሙሉ ስለ ሰው ሲያወራ ይላል፣ ስለ ራሱ ግን አንድ ደቂቃ ያወራል። ያን ጊዜ አፍራ በያዘችው ብትበታው ጥርሱ ረገፈ ይላል። ደንገጠሮቿም ከደርብ አው ወርደው መጡት፣ ጽሕሙን ነጩት። ጥርሱንና ጽሕሙን ሰብስቦ ወደ እስክንድሪያ ናሁ ዝንጡ ፍሬ ሃይማኖት ረቴት አው እንዲል የቀናች ሃይማኖት ፍሬ እንሆ ብሎ ላከላቸው። በጉባኤው የነበሩት ግን ለክርስቶስ ሁለት የተለያዩ ባህሪያት አሉት ብለው በንጉሱ መዝገብ ፈረሙ ይላል። ቅዱስ ዲዮስቆሮስም ተመልሶ የጻፉትን መዝገብ እንዲያመጡለት ወደ እነሱ ላከ። እነሱም ተስማምቶ የሚፈርም መስሏቸው ያንም የተፈራረሙትን ሁለት ባሕርይ የሚለውን ላኩለት። ወቱሰ ጸሀፈ ታይ ተጦማ ወአውገዘ ለኩሉ ዘይወፅ እም ሃይማኖት ርቲት ዘአበዊነ ሐዋርያት ወዘሰሩ አበዊነ ሰለስቱ ሚት አሰርቱ ስምንቱ ርቷን ሃይማኖት ሶስት መቶ አስራ ስምንቱ አባቶቻችን ይልቁንም አስራ ሁለት ሐዋርያት ሰላሳ ስድስቱ ቅዱሳት ሰባ ሁለቱ አርዴት እነዚህ አባቶቻችን፣ ሶስት መቶ፣ አምስት መቶ፣ ሁለት መቶ፣ መቶ፣ ሀምሳ እነዚህ አባቶች ከሰሯት ሃይማኖት የወጣውን ሁሉ በደብዳቤው ግርጌ አወገዘ ይላል። ወተማ ንጉሥ አላዊ ዋዘዘ ይስድ ድዋ በደሴተ ጋግራ ይላል። ንጉሱ ተበሳጭቶ ጋግራ ወደሚባል ደሴት ወስደው እንዲያግዙት ወይም እንዲያግዙት ወይም ደግሞ እንዲያስሩት እንዲያሰቃዩት ወሰደ ይላል። በስደቱ ሁለት ጴጥሮስና አዎ ቴዎፒሲዩስ የሚባሉ የመነኮሳት ዲያቆናትና የእቃው ኤጲስቆጶስ አባ መቃርስ አብረው ተሰደዋል። እነዚያም የራሳቸውን መመሪያ በኬልቄዶን ጉባኤ አደረጉ። በአንድ ስብሰባ ላይ ሁሉም አንድ ላይ ሆን ይችላል። ሁሉም ግን የራሱን ማስቀመጥ ይችላል። አማኝነትም ከሆነ ተቃውሞም፣ ከሆነ ተቃውሞ ማስቀመጥ። አሁን ባለንበት ዘመን የደረሰው ከዚያ ከአባቶቻችን የመጣ ነው ማለት ነው። ይህን ነው የሚናገረው ማለት ነው። በዚህ ጊዜ አንድ የነበረችው ቤተክርስቲያን ከሁለት በሊዮን ምክንያት ተከፈል ይችላል። ዛሬ ከስንት ነች? እነ ዲዮስቆሮስ ጥርሳቸው እስከሚረግፍ ድረስ ዋጋ ከፍለው በሊዮን ምክንያት ከሁለት ተከፈል። ዲዮስቆሮስን በተሰደደበት ሀገር ስራ ሳይፈታ ትምህርት አዘል መልእክቶችን እየጻፈ በመላክ የእስክንድሪያን ቤተ ክርስቲያን ሲያጽናና ቆይቷል። በተሰደደበት አገር የነበረው የኤጲስቆጶስ ንስጥሮሳዊ ስለነበር ብዙ መከራ አደረሰበት። ሂድና ጌታም በእጆቹ ድንቅ ድንቅ ተአምራት እያደረገለት ብዙ ድርሳናትን ደርሷል። ብዙ ተግሳጽንም ጽፏል። እንደ ዮሐንስ አፈወርቅ ብዙ መጻሕፍትን፣ ብዙ ድርሳናትን፣ ብዙ ገድላትን እንደነ አባ ጊዮርጊስ ዘጋስጫው ብዙ ድርሳናትን ጽፎ ከብዙም አንዱ ቅዳሴ ዲዮስቆሮስ ነው። አሁን ቅዳሴ ዲዮስቆሮስ እንደምንመለከተው እምድንግል ተወሊዶ ይልና ፅንሰቱን፣ ልደቱን፣ ጥምቀቱን፣ ስቅለቱን፣ ትንሣኤውን፣ እርገቱን መንፈስ ቅዱስም ወበሃምሳ ዕለት ፈነወሎሙ ብሎ ጰራቅሊጦስን በሃምሳኛው ቀን ላከላቸው። ይሄ የዲዮስቆሮስ ቅዳሴ ከብዙ ድርሳናቱና ከብዙ ተቅሳሱ የደረሰው ነው ማለት ነው። እና ሲጀምር በፅንሰሱ ሲያጠናቅቅ ደግሞ በእርገቱ ከዚያ ደግሞ መንፈስ ቅዱስ ሐዋርያትን ላከ ብሎ የጨረሰ ታላቅ አባት ነው። ይህንን ነው የሚናገረው። ከዚህ በኋላ አገልግሎቱን ፈጽሞ በስደት እንዳለ በደስ የተጋግራ በ454 ዓመተ ምሕረት አረፈ ብሎ ታሪኩ ይዘጋል። የቅዱስ ዲዮስቆሮስ በሕይወታችን ላይ ይደርብን።